አሳ አሪክ በረካቱን ላይ በረከት። ውድ የተከበራቸው የአያት ቤተሰቦች እንዴት ናቸው? ሰላም ናቸው፣ ሰላማቸው ናቸው፣ ብዙት ይበልል። እንግዲህ ዛሬ እመጥቻለሁ ማለት ነው። የመጣሁበትን መንገድ በሮታ እና በአብርሽ ማለት ነው። አብርሽ እና ሮታ እንግዲህ ያው ጭቅጭቅ ናቸው። አብርሽ ቡታጅራ ሂዶ ነበረ። ከቡታጅራ እናቶለ ብለው እፈልጋለሁ ብለው ባፈታኝ ማለት ነው። ነገር ግን ሲመጣ ሲመጣ የጠበቀው ነገር በጣም ከባድ ነበረ። ያው ስለ ልጅቱ ማለት ነው፣ ስለ ልጅቱ ነበር። ለምን ተደበኩኝ? ለምን ናም ብላ እንግዲህ ሩታ ማበዴ ቀወጠችው ማለት ነው። አብርሽም ምን ይሄን የሚያደበቅ እናንተ ማለት አይደለም። ስለዚህ ያን ነገር ያደረኩት እኔ ለእንትን ነው አለ ማለት ነው። ያን ነገር ማድረግ የያዝኩት እኔ ማዋሸት የዋሻዎሽ እንትን እንዳትዪ ብዬ ነው፣ ወይ ደግሞ ያለፈ ህይወት እና ያለፈ ታሪክ ነው። ይህን ነገር ለምን ያነሳሹ? ብሎ እሱም ተናገር እላችኋለሁ። እና አብረሽ ማመኑ በጣም ደስ ይላል። ምክንያቱም የሰው ልጅ አንድ ነገር የማያጠፋ የለም፣ በልጅነት የማይደረግ ነገር የለም። ስለዚህ ሮታ ህይወትሽና ትዳርሽን ናጥበቀሻ ይሸገሻለሁ። ህይወት ትዳርሽን ታበላሽ። ምክንያቱም በሰው ላይ ብዙ ነው ለማጣላት እንጂ ለማራራቅ እንጂ ለማቃረብ የሚቀርብ የለም። ልጅቱ ስልቶን እስከ ዛሬ የት ነበረ? ምን ትሰራ ነበረ? አሁን የመጣችበት መንገድ ለምን ለምን ተብሎ ነው የት ነበረ? ስትጣሉ ምን ስትሉ በቃ ምን አልሆናችሁታለ? ያን ሁላ ሲሆን እሷ እየት ነበረ? ምን ትሰራለ? የምትወደው እና እየሱን ህይወትም አብራን መቀጠል ከፈለገ እናንተ እስከምትጋቡ ድረስ እሷም እንዲን ነበረ። አሁን ግን ለማለያየት የታቀደ ቅር ስለሆነ አብረሽም ደርሶበታል ማለት ነው። እና ይሄ ደግሞ ያ ባለፈ ህይወት መወቃቀስም ሆነ ምንም ማለት አይቻልም። የሚያገባሽ አንቺም ማያገባሽ፣ ምክንያቱም ያለፈ ህይወት ስለሆነ ማለት ነው። አንቺን የሚያገባሽ አንቺ ጋር ከሆነ ወዲህ የሚሆነውን ነገር እና እንትን የሚልሽ እና አንቺ አንቺ መቀየም ያለብሽ ሌላውን የሚያስቀይምሽ ነገር አይኖርም እላለሁኝ እና ትዳርሽን እንዳታበላሽ ለሰው ብለሽ ማለት ነው። ሚዲያ ደግሞ እንደፈለገ ነው። እሷ የሚቱብ ከፍታለይ እና አይቻታለሁ። ስለዚህ እሷ የሚቱቧን ለማጧጧፍ ስለሆነ እና ባለፈ ህይወት ባለፈ ታሪክ እናንተም ትወቃቀሱበት የለም። በወዲያጅ ላይ ጥላት አለ፣ አታቁም እንዴ? ስለዚህ እናንተ ይሄን ነገር አታርጉ እላችኋለሁ። የኔ ውዴ ማለት ነው። ፈታ እያላችሁ ለራሳችሁ በራሳችሁ ሙድ በራሳችሁ አላማ እንቶለ እንላለን እና ህይወትሽን አታበላሽ። አንቺ ደግሞ ያው እርጉዝም ስለሆንሽ ሊያበሳጭሽ ምንን ነገር ሊችል ይችላል። ነገር ግን ጭቅጭቅ አያስፈልግም። ለራስሽ ምላራስ ሹኒ እልሻለሁኝ እና ከቤቴ ዘና እያላችሁ ፈታ እያላችሁ የተጨዋወታችሁ ተቀመጡ። የሰው ወሬ አተስሙ ነው ምለው። የሰው ወሬ ከሰማችሁ ሀያል ነው ነገሩ። በአሁኑ ጊዜ የሚያራርቅ እንጂ የሚያቃርብ የሚያዛምድ የለም። ስለዚህ እናንተ ያን እያወቃችሁ፣ ብዙ ነገር እንደምትሆን እያያችሁ ከዛ እንደገና እሱ ውታይ ይጅራ ሄዶ አንቺ ደግሞ ና ና ና ብለሽ ድንገት ማምጣት በጣም ከባድ ነው። ምክንያቱም ይሄ ልጅ ይደነግጣል። መሆኗ ነው ይላል፣ እርጉዝ ነሽ በቃ በፋጣ ይስትዩ ተጨንቆ ነው የመጣው ማለት ነው። ላለፈ ይሄው ላለፈ ታሪክ ይሄን ነገር ማድረግ የለብሽም። እዚ ላይ አንቺ ጥፋተኛ ነሽ ማለት ነው። ሕይወታቸውን አታበላሹ። የሰው ልጅ መቼም የማይሳሳት የለም እንላለን ልታገር አንዴ ዛሬ ማምጣት የለብሽም ነበረ። ትዳራችሁን አታበላሹ።